በኢቢኤስ ቴሌቪዥን የቀረበው አንዲት ልጅ በታጣቂዎች መደፈሯንና አሰቃቂ ድርጊት እንደተፈጸመባት የተናገረችበት ቪዲዮ ከሚዲያ ጠፍቷል። ማነሳ ጠፋው? ለምን ጠፋ? በጣም አወዛጋቢ የሆነ ጉዳይ ነው። በስፋት መረጃዎችን ይዘነላቸዋል፣ በዚህ ጉዳይ ላይ መንግስት በአማራ ክልል ጦርነት አቁም ያለሁ ብሎ እንዲያውጅ ታዘዘ። ኤርትራ በድንበር አካባቢ በኢትዮጵያ ድንገተኛ ጥቃት ለመፈጸም እያቀደች እንደሆነ የሚያሳይ ሚስጥር ተጋልጧል። ይህ ሁልጊዜም በየዕለቱ በጥበብ ሚዲያ የሚቀርብላችሁ የዜና መጽሔታችን ነው። በዛሬው መጽሔታችን እነዚህን ርዕሰ ጉዳዮችን በስፋት እንዳስሳለን። ሚዲያችን በጋዜጠኞች የተመሰረተ ሙያ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መጽሔታችን እንሻገር። አወዛጋቢው የደምቢዶሎ ዩኒቨርስቲ ተማሪዎች ጉ ጉዳይ ትላንት በኢቤስ ቴሌቪዥን ቀርቦ ዳግም አወዛጋቢ ሆኗል ከአራት ዓመታት በፊት ወደ ዩኒቨርሲቲው ሲጓዙ በታጣቂዎች ታፍነው ተወስደዋል ተብለው በከፍተኛ ሁኔታ መነጋገሪያ የነበረ ጉዳይ ነው ከጊዜ በኋላ የኢትዮጵያ መከላከያ ሰራዊት ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ከሚዲያዎች በነበራቸው ቆይታ ታገቱ የተባሉ ተማሪዎች ጉዳይ የተቀናበረ ድራማ እንደሆነ እና አንድም የታገተ ተማሪ እንደሌለ ተናግረው ነበር ትላንት ከታገቱ ተማሪዎች መካከል አንዷ የነበረች እንደሆነ ተናገረች። ብርቱካን ተመዝገነ የተባለች ግለሰብ በኢቢኤስ አዲስ ሕይወት ፕሮግራም ቀርባ የተናገረችው ታሪክ ብዙዎችን ልብ የነካና በጣም ያስለቀሰ ጉዳይም ነበር። ብርቱካን ታግታ የተወሰደችው ዩኒቨርሲቲ ውስጥ እንደሆነ ተናግራለች። በጊዜው ሲነገር የነበረው ከዩኒቨርሲቲ ውስጥ ታፍነው እንደተወሰዱ ሳይሆን ወደ ዩኒቨርሲቲው የተጓዙ መንገድ ላይ ታፍነው እንደተወሰዱ ነበር። ብርቱኳን አንድ ዓመት ከስድስት ወሬ ያክል ከታጣቂዎቹ ከቆዩ በኋላ በመጨረሻም ተፈራርቀው እንደደፈሯቸው እና ዘግናኝ የተባሉ ድርጊቶችን እንደፈጸሙባቸው ተናግራለች። ይሁንና ታጣቂዎቹ አንድ ዓመት ከስድስት ወሬ ያክል የተባለውን ድርጊት ሳይፈጽሙ የቆዩበት መንገድ ጥያቄ የፈጠረ ጉዳይ ነው። ትላንት ኢቢኤስ በዩቲዩብ ያሰራጨው ቪዲዮ ከዩቲዩብ መውረዱ ሌላ መጨቃጨቂያ ርዕስም ነበር። አንዳንዶች በመንግስት ትዕዛዝ ነው የወረደው ቢሉም ከኢቢኤስ አውርደው በፌስቡክና በሌሎች ማህበራዊ ሚዲያዎች ቪዲዮን የጫኑ ገጾችም የማህበራዊ ሚዲያዎቹን ኮሚኒቲ ጋይድላይን ይጥሳል በሚል እንደወረደባቸው ተናግረዋል። ምናልባትም በኢቢኤስ ዩቲዩብ ቻናልም የወረደው በዚህ ምክንያት ሊሆን ይችላልም ነው እየተባለው ኤርትራ በቅርብ ቀናት ውስጥ በኢትዮጵያ ድንገተኛ ጥቃት ልሰነዝር የተዘጋጀች እንደሆነ የደህንነት መረጃዎች አረጋገጡ። ኤርትራ ትላንትናና ዛሬ ብቻ ከ20ሺህ የሚበልጡ ወታደሮችን በባሶች ወደ ድንበር አካባቢ አጓጉዛለች። በሰሜን ኢትዮጵያ ከዛላምበሳ በቅርብ ርቀት በመቶ ሺዎች የሚቆጠሩ የኤርትራ ወታደሮች ተሰማርተው ከሰራዊት አዛዦቻቸው የሚሰጣቸውን ትዕዛዝ እየተጠባበቁ እንደሚገኙ ነው መረጃዎቹ ያረጋገጡት። ግብፅ ኤርትራን በኢትዮጵያ ጥቃት እንድትሰነዝር እየገፋፋቻት እንደሆነ ጦርነቱ ከተጀመረ በኋላ በእጅ አዙር ሳይሆን በቀጥታ ኤርትራን ለመደገፍ ቃል መግባቷን ነው የደህንነት ምንጮቹ ማረጋገጥ የቻሉት። የሁለቱ ሀገራት መሪዎችም በሰሞኑ በየሳምንቱ የሚዶሉቱት ኢትዮጵያ ላይ ስለሚሰነዘር ጥቃት ነው። ይህንን ለማድረግ የፈለጉት ግብፅ ኢትዮጵያን ለመበጥበጥ ሲሆን፣ ኤርትራ ደግሞ የፈሪዱላ እንዲሉ በከፍተኛ ጭንቀት ውስጥ ስለገባች የምትይዘው የምትጨብጠው ስለጠፋት ነው። በአንድ ወር ጊዜ ውስጥ ግብፅን ለሁለት ጊዜ ተማጽናለች። ባለፉት ሳምንታት የግብፅ የውጭ ጉዳይ ሚኒስትር በድር አብድላቲ በኢሰያስ አፈወርቂ ግብዣ አስመራ መጥተው የነበረ ሲሆን ፕሬዝዳንት ኢሰያስ ሲጨንቃቸው ትላንትም የውጭ ጉዳይ ሚኒስትራቸው ኦስማን ሳልህን በድጋሚ ወደ ካይሮ ልከዋል። የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው በሁለትዮሽ ጋራ ተጠቃሚነትን በተመለከተ ተወያይተዋል ብለዋል። የውጭ ጉዳይ ሚኒስትር ኦስማን ሳለህ በካይሮ በመገኘት ሁለንተናዊ የሁለትዮሽ ግንኙነታቸውን ማጠናከርና ለሁለቱም ሀገራት የጋራ ተጠቃሚነት ባላቸው ጉዳዮች ላይ ያተኮረ ከፕሬዝዳንት ኢሳያስ አፈወርቂ ለፕሬዝዳንት አብዱልፈታህ አልሲሲ የተላኩ መልእክቶችን አድርሰዋል ብለዋል። በፖለቲካዊ፣ በኢኮኖሚያዊና በንግድ ዘርፎችም የሁለትዮሽ ትብብርን ማጠናከር በቀጣይ ስብሰባ ላይም ያተኮረ ሰፋ ያለ ውይይት ተደርጓል ብለዋል። የማነ ገብረ መስቀል ኤርትራና ግብፅ በየሳምንቱ የኢኮኖሚና የንግድ ውል የሚያደርጉበት ነገር ለሕፃንም ቢሆን በውል የሚታይ ነው። በቅርብ ወራት ብቻ ከአምስት ጊዜ በላይ ተገናኝተዋል። የትኛውም ሀገር ከሌላ ሀገር የኢኮኖሚና የንግድ ብሎም የዲፕሎማሲ ጉዳይ ለመወያየት ብሎም ለመስማማት በአመት ውስጥ ከሁለት ጊዜ የበለጠ አይገናኙም። ሊበሏት ያሰቧትን ወፍ ጅግራ ናት ይሏታል ነው ቢሂሉ። እነዚህ ሀገራት በየሳምንቱ የሚዶልቱት ኢትዮጵያን ስለማተራመስ ነው። ኤርትራ በቀጠናው ብቻዋን የቀረች አንድ መኔ ነው የምትለው የጎረቤት ሀገር የሌላት በምትከተለው አምባገነናዊና ግለሰባዊ መንግስት ምክንያት ከዓለም በሯን ዘግታ በድህነትና ኋላ ቀርነት የምትኖር ሀገር ናት። ከኢትዮጵያ ጋር ያላትን ጠላትነት በመጠቀም ደግሞ ከአፄ ዮሐንስ ጊዜ ጀምሮ ኢትዮጵያን ወራ ለማጥፋት ሞክራ ያልተሳካላት ግብፅ ልትጠቀምባት እየሰራች ትገኛለች። በቀጠናው ኤርትራን የሚወዳጅ ሀገር ለጦርነትና ለግጭት ብቻ ነው። ለልማትና ለንግድ ከኤርትራ አጋር የሆነ ሀገር ታይቶ አይታወቅም። ከግብፅ ውጪ የአስመራውን ቤተ መንግሥት ተመላልሶ የረገጠም ሀገር የለም። ግብጾች ኤርትራ ኢትዮጵያን የማጥቃት አቅም እንደሌላት ጠንቅቀው ያውቃሉ። የኤርትራ የጦር መሳሪያ አጠቃላይ ሲደመር ቁጥሩ ከኢትዮጵያ አንድ ክፍለ ጦር የሚያንስ መሆኑ ሳያንስ አብዛኛዎቹ ኋላ ቀርና ዘመኑን ያልዋጁ ናቸው። አብዛኛው የኤርትራ የጦር መሳሪያዎች ኢትዮጵያ በ1992ቱ ኢትዮ ኤርትራ ጦርነት ጊዜ ስትጠቀምበት የነበረ አይነት መሳሪያ ነው ያላት። በሰው ኃይልም ቢሆን የኤርትራ ወጣቱ የመዋጋት አቅም ያለው ህዝቧ በሙሉ ቢሰለፍ ከኢትዮጵያ መከላከያ ሰራዊት ቁጥር አይበልጥም። ግብጾች የኤርትራን ደካማነት ጠንቅቀው ያውቃሉ። ይሁን እንጂ ከመቀመጥ ማቀላመጥ በሚለው በትንሹም ቢሆን ኢትዮጵያን ለመረበሽ ከጠቀሙን በሚል እየለፉ ነው። የኢትዮጵያ ህዝብ በየሰፈሩ የያዘውን ሹኩቻ በፖለቲካዊ መፍትሄዎች በዘላቂነት ፈቶ አንድ የጋራ ሀገረ መንግስት መስርቶ በአንድነት የሚቆምበት ቀን ለላኪው ግብጽም ይሁን ለተላላኪው ሻቢያ ግብዓተ መሬታቸው የሚፈጸምበት ቀን በመሆኑ ኢትዮጵያን በጥቃቅን ጉዳዮች በማቃቃር በዘላለማዊ ግጭት ውስጥ እንዲቆዩ 24 ሰዓት እንቅልፍ ሳይተኙ የሚያድሩለት ብቸኛ መዳኛ መንገዳቸው ነው። ወደ ሌለኛው የመጽሔታችን ክፍል እንሻገራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ጀምሮ በአማራ ክልል ባህር ዳር ከተማ አጀንዳ የማሰባሰብና የምክክር ምዕራፍ እንደሚያካሄድ አጀንዳ የማሰባሰቡ ሂደትም ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መደረሱ ተሰማ። የሕዝብ ተወካዮች ምክር ቤት የካቲት 11 2017 ዓ.ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የሶስት ዓመታት የሥራ አፈጻጸምን በማዳመጥ የተከናወኑ ተግባራትን ከግምት ውስጥ በማስገባት የኮሚሽኑን የሥራ ዘመን ለአንድ ዓመት ማራዘሙ ይታወሳል። ኮሚሽኑ ኃላፊነቱን እንዲወጣ በተጨማሪነት በተሰጠው የአንድ ዓመት ጊዜ ውስጥ ከሚያከናውናቸው ተግባራት መካከል በአማራ ክልል አጀንዳ ማሰባሰብ የምክክር ምዕራፍን ማከናወን እንዲሁም በትግራይ ክልል የተባባሪ አካላትን ስልጠናና የተሳታፊዎችን ልየታ የአጀንዳ ማሰባሰብ ምክክር ምዕራፍን ማካሄድ የሚሉት ይገኝበታል። በዚህም መሰረት ከመጋቢት 27 ቀን 2017 ዓ.ም ጀምሮ ኮሚሽኑ በአማራ ክልል የአጀንዳ ማሰባሰብ ምክክር ምዕራፍ ሊያካሄድ መሆኑ ተሰምቷል። ጥበብ ሚዲያ ከኢትዮጵያ ሀገራዊ ምክክር ኮሚሽን የመረጃ ምንጮች ያገኛቸው መረጃዎች እንደሚያሳዩት አጀንዳ ማሰባሰቡ ለተከታታይ ሰባት ቀናት ይካሄዳል ተብሎ ይጠበቃል። ሆኖም እንደ ሁኔታው ቀናቱ ሊያንሱ ወይም ሊጨምሩ እንደሚችሉ ነው ለማወቅ የተቻለው በመድረኩ የሚሳተፉ አካላት ልየታ የሰሜን ሸዋ ክላስተር በአዲስ አበባ ከተማ፣ የሰሜንና ደቡብ ወሎ ዞኖች በደሴ ከተማ፣ አጠቃላይ የጎጃም ዞኖች በባህር ዳር ከተማ እንዲሁም የጎንደር ዞኖች ደግሞ በጎንደር ከተማ እንደሚ በጎንደር ከተማ እንደሚያደርግ ምንጮች ገልጸዋል። በሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ የተመራ የኮሚሽኑ ልዑክ መጋቢት አራት ቀን 2017 ዓ ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደር እና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጉ ይታወሳል። በዚህም ወቅት በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላማዊ ንግግር እንዲመለሱ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረትን ጨምሮ አሁንም መሰራት አለባቸው ያላቸው ስራዎችን ጠቁመዋል ተብሏል። ኮሚሽኑ ምክክሩ አካታች ሆኖ መከናወን እንዲችል በማንኛውም አካባቢ ታስረው የሚገኙ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ መጠየቁ ተሰምቷል። በክልሉ ያለውን ግጭት ቆሞ አስቸኳይ ምክክር ሁኔታ እንዲደረግ መንግስት ተኩስ አቁም ያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም የኮሚሽኑ ልዑክ አጽንዖት ሰጥቶ መጠየቁን ከኮሚሽኑ የተገኘው መረጃ ያመለክታል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች፣ የዛሬው መጽሔታችን በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ጥበብ ሚዲያ ተአማኒ መረጃዎችን የሚያደርሳችሁ በጋዜጠኞች የተመሰረተ ሚዲያ ነው። ሰብስክራይብ በማድረግ ደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ሰላም።